እንደምናላችሁ ተመልካቾቻችን፣ ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በአማራ ክልል ባለፉት የለውጥ ዓመታት በተደረገላቸው ድጋፍ ከ517 ሚሊዮን ብር በላይ ካፒታል ያስመዘገቡ አነስተኛ ኢንተርፕራይዞች ወደ ታዳጊና መካከለኛ ባለሀብትነት መሸጋገራቸውን የክልሉ ስራና ስልጠና ቢሮ ገለጸ። የቢሮ ምክትል ኃላፊ አቶ አማረ አለሙ እንደገለጹት ኢንተርፕራይዞቹ በተደረገላቸው የተጠናከረ የመንግስት ድጋፍ በየተሰማሩበት የስራ ዘርፍ ውጤታማ ሆነዋል። በዚህም ከ10 ሺህ በላይ ለሚሆኑ ዜጎች የስራ እድል ፈጥረዋል ብለዋል። በቀጣይም ለአነስተኛ ኢንተርፕራይ ተጓዦች ተገቢውን ድጋፍ በማድረግ የመስሪያና የመሸጫ ቦታ በማመቻቸትና የገበያ ትስስር በመፍጠር ኢኮኖሚውን እንዲያነቃቁ እንደሚሰራ መጠቆማቸውን ኢዜአ ዘግቧል። የክልሉ ዘጠነኛው የቴክኖሎጂ የክህሎት የተግባራዊ ጥናትና ምርምርና የጥቃቅንና አነስተኛ ኢንተርፕራይዞች የንግድ ትርኢትና የደረጃ ሽግግር ሳምንት በኮምቦልቻ ከተማ መከፈቱ ይታወሳል። የተሻሻሉ የላም ዝርያዎችን በማርባት በወተት ሽያጭ ተጠቃሚ መሆናቸውን በደቡብ ጎንደር ዞን በእስቴ ወረዳ የሚገኙ አርሶ አደሮች ተናገሩ። የዞኑ እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት አርሶ አደሮች የተሻሻሉ የላም ዝርያዎችን የማርባት ባህላቸው እያደገ መጥቷል ብሏል። አዲኖ ማርቆስ አርሶ አደር በላይ ሀብተ ማርያም በደቡብ ጎንደር ዞን እስቴ ወረዳ በግብርና ልማት የሚተዳደሩ አርሶ አደር ናቸው። አርሶ አደሩ ከእርሻ ስራ ጎን ለጎን የእንስሳት እርባታ በመስራት ጥምር ግብርናን ተግባራዊ ያደርጋሉ። ይሁንና የእንስሳት እርባታው ከዘልማዳ አሰራር ያልወጣ በመሆኑ ለረጅም ዓመታት ውጤታማ አልነበሩም ነበሩ። ከቅርብ ዓመታት ወዲህ ከባለሙያ ባገኙት ሙያዊ ድጋፍና ምክር አማካኝነት የነበሯቸውን በርካታ እንስሳት በመሸጥና በተሻሻሉ የላም ዝርያዎች በመቀየር ውጤታማ መሆን እንደቻሉ ይናገራሉ። ማርባት አንድ የተሻሻለ ማርባቱ ጥቅም ያለው ተረዳ ለጥቅሙም ራሱ በወተት ወተቱ ራሱ አስር ላሞች ከማረብ አንዲት ላም ማርባት ወሳኝ መሆኑን አንጀረው ተረዳ ነው እና አሁን አስድስት ዓመት ወዲህ በእርባታ በዚሁ በተሻሻለ ከብት ላይ ገብተን እያረባለ ጥሩ ደረጃ ያለ ሌላ በተሻሻለ የወተት ላም እርባታ ውጤት እንደሚገኝ ከተረዱ በኋላ የላሞችን ቁጥር በመጨመርና ሙሉ በሙሉ ከዘልማድ አሰራር በመውጣት ወተትን ለፍጆታ ከመጠቀም ባለፈም ለገበያ በማቅረብ ኢኮኖሚያቸውን ማሳደግ እንደቻሉ አርሶ አደሩ ጠቁመዋል። የግባት ስራ አልተፈጠረልን ለምነበረ እነዚህ ባለሙያዎች እንደመጡ ወደ ወረዳ ዘንድ በስማያር ነው ያላችሁ፣ በባጃጅ ሆነ በተለያየ በሳይክል ሆነ የተለያዩ ብሸቱ

ያው እየወሰን እየሸጥነ ጥሩ ገቢ አለን። አሁን ደህና ገቢ ነው። አሁን እንዲሁም ራሱ ብዙ ልጆችን ያስተምረን፣ እንዲሁም ለልጁላ ባጃጅ የገዛንበት መልክ አለን። አሁን በዚያ ያን ወተት ምናምን ማጠቃቅ ነ የስቴ ወረዳ እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት ኃላፊ ወርቁ ምስጋናው የወረዳውን ማህበረሰብ በእንስሳት ሀብት ልማት ዘርፎች የተሻለ ገቢ እንዲያገኝ እየተሰራ መሆኑን ተናግረዋል። በተለይ የወተት ላም እርባታን ከዘልማድ አሰራር እንዲወጣ ለማድረግ ጥረት እየተደረገ እንደሆነም ገልጸዋል። አስራ ስድስት ሺ አንድ መቶ አርባ ዘጠኝ በወተት ሀብት ልማት ተሳታፊ የሆነ ማህበረሰብ አለን ማለት ነው። ከበፊቱ ከዘልማድ አሰራር ወጥቶ የተሻሻሉ ላሞችን ቁጥር ከማንጋጋት በትንሽ እንስሳት የተሻለ ጥቅም የሚያገኝበትን መንገድ የፈጥሮ ማህበረሰቡ እየተንቀሳቀሳለ ባለሙያን በዚያ ልክ ቀበሌ የድረሳ ድሬት እያደረገና እየደገሰ ያለበት ሁኔታ አለ። በተመረጡ የዞኑ ወረዳዎች በሁሉም የሌማት ትሩፋት ዘርፎች ማህበረሰቡን ተጠቃሚ ለማድረግ እየተሰራ መሆኑን ያነሱት ደግሞ የደቡብ ጎንደር ዞን እንስሳትና ሳብት ልማት ተጠሪ ጽህፈት ቤት ኃላፊ ወይዘሮ ብርቅ የጸጋ ናቸው። በዞኑ በወተት ላም እርባታ የተሰማሩ እና ከራሳቸው አልፎ ለገበያ በማቅረብ ተጠቃሚ የሚሆኑ ከ22 ሺህ በላይ አርሶ አደሮች እንደሚገኙም ኃላፊዋ ጠቁመዋል። አጠቃላይ ካሉን ምርት ከሚሰጡ አጠቃላይ ስልሳ አምስት ሺህ ዘጠኝ መቶ ሰላሳ ላሞች ውስጥ በአነስተኛ ስፔሻላይዝድ እና በቤተሰብ የተሻሻሉ የወተት ከብት አርቢዎች ማለትም ከሁለት በላይ ላሞች ያሏቸው እና ከራሳቸው አልፈው ለገበያ የሚያቀርቡ ማለት ነው። ወደ ሀያ ሁለት ሺ ስድስት መቶ ሀያ የሚሆን ተሳታፊዎች አሉን። እንደ ዞን ማለት ነው። እንደ ምሳሌ የምንጠቅሳቸው እንደ ወረታ፣ ፎገራ፣ ሊቦ ደራ፣ ሀሙሲት እና አስቴ ወረዳዎች ላይ በስፋት በወተት ምርት ላይ ተሳትፈው ከላ- ከራሳቸው አልፈው ለገበያ የሚያቀርቡ ተሳታፊዎች አሉ ማለት ነው። በዚህም እንግዲህ በዴማትሮፋ ዘርፍ ብቻ ከተያዙት ወደ መቶ ዘጠና አራት ሺ አንድ መቶ አንድ ቶን የሚሆን ወተት ምርት የተመረተበት እና ወደ ገበያ የቀረበበት ሁኔታ አለ ማለት ነው። የወተት ላም እርባታ ሙሉ በሙሉ ከዘልማዳ አሰራር ወጥቷል ባይባልም የእንስሳት ቁጥርን በመቀነስ እና የተሻሻለ ዝርያን በመጠቀም እንዲሁም የወተት ውጤቶችን ለገበያ በማቅረብ ረገድ መሻሻል መኖሩን ጠቅሰዋል። አርሶ አደሩ ሙሉ በሙሉ ተግባራዊ እንዲያደርገውም ሰፊ ስራ ይጠይቃል ብለዋል ኃላፊዋ። በወተት ላም እርባታው አሁን እውነት ለመነጋገር ባህሉ በጣም እየተቀየረ ያለበት ሁኔታ አለ። አሁን ሙሉ በሙሉ በጣም በተሻለ ደረጃ ላይ ደርሰናል ማለት አይቻልም። አሁንም ብዙ ኤክስቴንሽን ስራ ይጠይቃል። በተጨባጭ እየታየ ያለው ነገር ግን አሁን አርሶ አደሩ ወተቱን ይዞ በግሬራ ወደ ማዕከል ወስዶ የመሸጥ ልምዱ አልነበረውም። አሁን ላይ እሱ እየተቀረፈ ያለበት ሁኔታ አለ። ከራሱ አልፎ ወደ ገበያ የማቅረብ ልምዱ እየተሻሻለ መጥቷል። እሱ ብቻ አይደለም ብዙ በመንዳት በቁጥር በማመን ደረጃም አሁን የተሻሻለበት ሁኔታ አለ። በተለይ ከዚህ ከተፋሰስ ልማት ጋር ተያይዞ አሁን ልቅግጦሽ የቀረበበት ሁኔታ አለ። በርካታ ቦታዎች አሁን ልቅግጦሽ የለም እና አስሮ የመቀለብ ቁጥር የመቀነስ ምርታማነትን የመጨመር ነገር አሁን በእጅጉ የተሻሻለበት ሁኔታ አለ። በዘርፉ የተሰማሩ አርሶ አደሮችን የበለጠ ውጤታማ ለማድረግ አስፈላጊውን ድጋፍ እያደረጉ እንደሚገኙም ኃላፊው አመላክተዋል።